ቅዱስ አህዱ አምላክ ይትባረክ እግዚአብሔር ዘአብጽሐነ እስከዛቲ ሰዓት እስከዚህ ዕለት እስከዚህ ሰዓት እስከዚህ ደቂቃ ያደረሰን እንድንማማር ስሙን እንድንጠራ የፈቀደንን ለወለባይሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የእናታችን የድንግል ማርያም ስሙ የተመሰገነ ነው። የቅዱሳን መላእክት የቅዱሳን አባቶቻችን የቅዱሳት ቅዱሳት እናቶቻችን ሁሉ ስማቸው የከበረ የተመሰገነ ይሁን። የቃና ዘጌላ ሚዲያ ቤተሰቦች ውድ ክርስቲያኖች፣ እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ። ይህ ሳምንት በቤተ ክርስቲያናችን አሰያየም በቅዱስ ያሬድ የድጓ ባህል መሰረት ይትባሃል በቅዱስ ያሬድ የድጓ ባህል ስርዓት መሰረት ይህ ሳምንት ገብርኄር እየተባለ ይታወቃል። ስለ ታማኝ አገልጋይ እንዲሁ ስለ ክፉ አገልጋይ የምንማማርበት ታማኝ አገልጋይ ታምኖ ሲያገለግል ምን ያህል ሽልማት እንደሚኖረው የተማማር የምናይበት ሁሌ የምንማማርበት፣ እንዲሁ ደግሞ አንድ አገልጋይ ደግሞ በታማኝነት የሚያገለግል ከሆነ እንደሚቀጣ ደግሞ የምንማማርበት ሳምንት እንደሆነ ይታወቃል። እኛም ይህን ሳምንት ምክንያት በማድረግ ይህን ወቅት ምክንያት በማድረግ በቅዱስ ወንጌሉ የተጻፈውን አንድምታ ትርጓሜውን፣ ምስጢሩን፣ ማብራሪያውን፣ ገለጻውን ሁሉ እዚያን ወደ እናንተ ቀርበናልእና ውድ የጣና ዘቤላ ሚዲያ ቤተሰቦች ይህንን ትምህርት እንድትከታተሉ በእግዚአብሔር ስም እንጋብዛችኋለን። እኛም ወደ ጥያቄው እናመራለን። ይህን እንግዲህ ስንገልጽ እንዳልኩ ቅድም በመግቢያ ላይ ይህ ሳምንት አምላካችን ኢየሱስ ክርስቶስ በምሳሌ ያስተማረበት ታማኝ አገልጋይ፣ ክፉ አገልጋይ፣ ሰነፍ አገልጋይ እንዳሉ የገለጸበት አንድ ሰው ታማኝ ሆኖ ቢያገለግል ዋጋ እንደሚኖረው እንዲሁ ደግሞ ሰነፍ ቢሆን ደግሞ በተሾመው ላይ በታማኝነት የማያገለግል ኃላፊነቱን የማይወጣ ከሆነ ደግሞ እንደሚቀጣ አምላካችን ኢየሱስ ክርስቶስ በምሳሌ ያስተማረበት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደሚነግረን በዚህ በማይለስ ዲያው በማይለስ ዲያው ሰኩኖ ወንጌልን ሲያስተምር በምሳሌ አስተምሯን ያለ ምሳሌ አስተምሯል። በምሳሌ ሲያስተምር በዚሁ ምዕራፍ ምዕራፍ 25 ቁጥር 1 ጀምሮ አስር ቆነጃጅት፣ አምስቱ ልባሞች፣ አምስቱ ሰነፎች በማለት ሰነፎቹ ምን ያህል እንደተጠጡ፣ ልባሞች ደግሞ ምን ያህል እንደተሸለሙና ዋጋ እንዳገኙ አስተምሮና ከዚያ ከቁጥር 14 ጀምሮ ደግሞ አንድ ንጉስ፣ አንድ ባለሀብት ሰው ነበረ። አንድ ባዕለ ጸጋ ሰው ነበረ። ያ ባዕለ ጸጋም ባሮቹን፣ አገልጋዮቹን ጠራና ለነርሱ የሚያገለግሉበት የሚሰሩበት፣ የሚነግሩበት ገንዘብ ሰጣቸው። ለአንዱ አምስት ሰጠው፣ ለአንዱ ሁለት ሰጠው፣ ለአንዱ ሶስት ሰጠው። እነዚያም ያን ገንዘብ ተቀብለው ባለ አምስቱ ሂዶ በአምስቱ ነግዶ አምስት ሌላ ተረፋ አስር አደረገ። ሁለቱም ሂዶ ሁለቱ በሁለቱ ነግዶ ሁለት አትርፎ አራት አድርጎ ይዞ መጣ። አንደኛው ግን ወስዶ ያችን እንዳጠፋብኝ ብሎ ቀብሮ አስቀመጣ በኋላ በሌላ ጊዜ የባለ ጸጋ የባለ ሀብት ገንዘብ የሰጣቸው ባለ ሀብት ማእቶ ገንዘቤን አምጦ እስኪ ያተረፋችሁ ትለየው ብሎ ሲጠይቃቸው አምስት የተቀበለው አስር አድርጎ አበረከተ። ሁለት የተቀበለው አራት አድርጎ አበረከተ። አንድ የተቀበለው ግን ይቺ ገንዘቤ እንዳጠፋ አንተም ጨካኝ ክፉ ባለሀብት ነህና ይቺ ገንዘቤን አተርፍባታለሁ እስል ብጠፋኝ ትከሰኛለህ፣ ትጣላኛለህ ብዬ ትቆጣኛለህ ብዬ ፈርቼ ቀብሬያት ነበረ። እነሆ ገንዘብ ብሎ አበረከተ። ያንን እንደገሰጸው እንደተቆጣው በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። እና እንዳው ሰዓታችን እንዳይፈጅብን ወደ ምስጢሩ ባለአምስት የተባለ እንግዲህ አምላካችን ኢየሱስ ክርስቶስ ይህ ይሄ ሰሞኑ ስታውን የገለጸ ወርቁ ግን ባለአምስት የተባለ ፍጹም ትምህርት የተማረ ሰው ባለአምስት የተባለ ፍጹም ትምህርት ተምሮ ፍጹም የሚያስተምር ሰው ባለ ሁለት የተባለ ፍጹም ትምህርት ተምሮ ፍጹም የሚያስተምር ሰው ባለ አንድ የተባለ ደግሞ ተምሮ የማያስተምር ተምሮ የማያስተምር። የሰው ልጅ የሚማረው ሊያስተምር ነው። የሰው ልጅ የሚማረው ሊያስተምር ነው። አንድ ሰው ለብዙ ዘመናት ያስተምራን፣ ይማራን፣ ለብዙ ዘመናት ይማራን፣ ከዚያ ደግሞ እስከ ለተሞቱ እያስተማረ ይኖራል። አንድ ሰው ይሾማን፣ የሚሾመው ለማስተዳደር፣ በሥነ ሥርዓት ለመምራት ነው። አንድ ሰው ሀብታም የሚሆነው ያን ሀብቱ እግዚአብሔር የሰጠው እርሱ ደግሞ ለሌላቸው እንዲሰጥ መጽዋት እንዲሰጥ ነው። ነገር ግን ገንዘብ ሰብስቦ ያን ገንዘቡ ዝም ብሎ በአንድ ቤት አስቀምጦ የሚኖር ሰው ይሄ ዐመፀኛ ሰው ነው። እንዲሁ ተምሮ ደግሞ የማያስተምር ዝም ብሎ ተኮፍሶ የሚኖር እሱም ዐመፀኛ ሰው ነውና አምላካችን ኢየሱስ ክርስቶስ እንደዚህ ዓይነቱ ባለ አንድ መክሊት መክሊቱን የቀበረ ስለሆነ እንደሚቀጣ በመጽሐፍ ቅዱስ ተጽፎ እናገኛለን። እዚያው ጋር የምንመለከተው ምንድን ነው? መልክዐ ክርስቶስ የተባለ አንድ ታላቅ አባት ፍጹም ትምህርት የተማረ በጣም አዋቂ የሆነ ሰው ነበረ። እሱ ሰው ትምህርቱን ተምሮ ነገር ግን አያስተምርም ስለነበረ በዕለተ ሞቱ ትምህርትን መልስ ብሎት መላኩ የተማረውን ትምህርት የተቀበለውን መክሊት ነገር ግን አላተረፈበትና መልስ ሲለው እንደ የተበለበለ ትምህርቱ በአንደበቱ እንደወርቅ ወጥቷን ነው የተከፈለ፣ እየተከፈለ እየተከፈለ እንደወርቅ ወጣ፣ እንደ እሳት ወጣ ተፍቶታል ማለት ነው። ስለዚህ ተምሯ ለማስተማር ሀጢያት እንደሆነ እንመለከታለን ማለት ነው። ስለዚህ ባለአምስት የተባለ አሁንም በሌላ አባባል መጽሐፍ እየጻፉ በመጽሐፍ የሚያስተምሩ እንደ ሙሴ አምስት መጽሐፍትን የጻፉ ሁለት የተባሉ ደግሞ እንደ ጴጥሮስ ሁለት መጽሐፍን የጻፉ ማለት ነው። ባለ አንድ የተባለ ደግሞ እንደ ይሁዳ እንደ ይሁዳ ተሰጥቶት መክሊትን ያላተረፈበት ማለት ነው። ይህን እንመለከታለን። ሌላው ደግሞ አሁንም ባለ አምስት የተባሉ ባለ አምስት የተባሉ ሊቀጳጳስ ሊቀጳጳስ ፓትሪያሪክ ማለት ነው። በአሁኑ አባባል ፓትሪያሪክ አምስት ስልጣኖች ወይም ደግሞ አምስት ስራዎች አሉት። እነሱ ምንድነው ነው? ጳጳስን መሾም፣ ቄስን መሾም፣ ዲያቆንን መሾም፣ ማቁረብና ማጥመቅ ናቸው። ባለ ሁለት የተባሉ ቄስ ናቸው። እነርሱ ደግሞ መቀድ፣ ማቁረብና ና ማጥመቅ ባለ እንደተባለ ዲያቆን ነው፣ ተልእኮ መፈጸም። ስለዚህ እነዚህ ሁሉ በተሰጣቸው ኃላፊነታቸውን ከተወጡ ገብርኄር ወምእመን በአውስተ ፍስሐሁ ውስጥ ለእግዚእከ ወደ ጌታ ደስታ ግባ ተብሎ የሚሾሙ የሚሸለሙ ናቸው ማለት ነው። በአንጻሩ ደግሞ በታማኝነት ለምሳሌ አንድ ቄስ እንዳቆርብ እንዳጠምቅ ስልጣን ተሰጥቶት በዚህ በታማኝነቱ የማይገኝ ከሆነ እንደ ፎላ ይቀጣል። በስጋ መነሱ ይቀጣል ማለት ነው። እንደ ይሁዳ ያች ነው ያለችውን ይቀመል ማለት ነው። እንደ ይሁዳ ያች ነው ያለችውን ይቀመል ማለት ነው። ስለዚህ በታማኝነት ማገልገል እንደሚገባ በዚህ የመጽሐፍ ቅዱስ ላይ ተጽፏል ማለት ነው። ባለ አምስቱ ባለ ሁለቱ ወደ ጌታ ደስታ በትንሽ ታምናለህ በብዙ ይሸማለው፣ ወደ ጌታ ደስታ ግባ ተብሎ እየተነገረላቸው እንደሆኑ መጽሐፍ ያስተምረና ማለት ነው። ባጭሩ ብዙ ምስጢር አለው ብዙ ተርጓሚ አለው። ሌላም ባለአምስት የተባለ ሃይማኖት ያለው እንዲሁ ደስታ ያለው ተፈሱ በእግዚአብሔር በእግዚአብሔር ደስ ይበላቸው የተባለው በእግዚአብሔር የምንደሰተው ደስታ ያለው እንዲሁ ምህረት ይቅርታ ያለው እንዲሁ ትዕግስት ያለው ታጋዥነት ወዛ አዝለፈ ተጅስቶ ውእቱ ይድህን የተባለለት ማለትም ትዕግስትን እስከመጨረሻው ድረስ ያጸና እርሱ ይድናን ተብሎ የተነገረለትና ሌላው ደግሞ ተስፋ ያለው ማለት ነው። ስለዚህ እነዚህ ያሉት እነዚህ ያሉት ወደ ጌታው ደስታ እንደሚገባ እንመለከታለን ማለት ነው። ስለዚህ በአምስት የተባሉ እነዚህ ያሉት ናቸው። ሁለት የተባሉትም እነዚህ ያሉት ናቸው። አንድ ያለው የተባለው ደግሞ ሃይማኖት ያለው ነገር ግን ስራ የሌለው ነው። ሃይማኖት ያለው ስራ የሌለው ደግሞ እንደማይችል እንደማይድን በብዙ የመጽሐፍ ቅዱስ ክፍልታ ገልጿል ማለት ነው። ይበቃና ይህ እንደው አጠር አድርጎ ለመግለጽ አገልጋይነት ማለት መታዘዝ፣ ማገልገል፣ እሽ በጄ ማለት መላክ መላላክ ነው። አገልጋይነት መላክ መላላክ፣ መታዘዝ፣ አቤት ወዴት ማለት ነው አገልግሎት እና አገልጋይነት ተመሳሳይ ናቸው ስለዚህ አገልጋይነት ፍቅር ነው ፍቅር ነው እግዚአብሔር አምላካችን እየሱስ ክርስቶስ የሰው ልጆችን ለማገልገል ከሰማያ ሰማያት ወደዚህ ዓለም መጣ ይለናል። ያ ምንድነው ፍቅር ነው አምላካችን እየሱስ ክርስቶስ የሰው ልጆችን ፍጹም ስለሚወድ አዳምና የአዳም ልጆችን ፍጹም ስለሚወዳቸው ከሎል ዙፋኑ ዝቅ ብሎ ደታማ ስጋን እስከመዋሃድ ደረሰ። ያ ብቻ አይደለም፣ ደታማ ስጋን ተዋህዶ በደታማ ስጋ ሞት በሚስማማው ስጋ እስከሞት ድረስ ታዞ ሰዎችን አገልግሏል። ስለዚህ አገልጋይነት ፍጥር ነው አኮ ዋለነያው አኮ ይመጣ ወልደ እዋለመያው ተመይት ራቱ ወዘን ወልዳይሙ ተመይት ራክለና በማቴዎስ ወንጌል ምዕራፍ ሃያ ላይ የሰው ልጅ ሊያገለግሉት ሊያገለግል ነው እንጂ ሊያገለግሉት ወደዚህ ዓለም አልመጣም ይለና፣ ሊያገለግል መጣ ነሱንም ስለ ብዙዎች ቤዛ አድርጎ ለመስጠት ወደዚህ ዓለም መጣ ይለና። ስለዚህ አገልጋይነት ፍቅር ነው። አገልጋይነት ታማኝነት ነው። አገልጋይነት ፍቅር ነው። አምላካችን ኢየሱስ ክርስቶስ ይህን ያስተማረን አገልግሏን ሲያገለግል፣ ደግሞ እሱ የሚያገለግል እሱ የሚታዘዝ አምላክ ሆኖ ሳይሆን ነገር ግን ስለ ፍቅር ብሎ ሰዎችን ስለሚወድ ጽኑ ፍቅር ስላለው ለሰዎች አገልግሏን። ስለዚህ እኛም ስናገለግል፣ ቤተ ክርስቲያን ስናገለግል፣ እግዚአብሔርን ስናገለግል፣ ለቅዱስ ለሁለት ውር ደግሞ እሱን ስናገለግል ለቅዱስ ወንጌል ስንታዘዝ ቅዱስ ወንጌል ስናገለግል ማለትም ስናስተምር ወንጌል ወዳልደረሰበት ስናደርስ ወደ ቅዱስ ጋር ወደ ክቡር ደሙ ስንመጣ ስንጾም ስንጸልይ እያገለገልን ነው። እግዚአብሔርን እያገለገልን ነው። ለእግዚአብሔር እየታዘዝ ነው። ስለዚህ አገልጋይነት አንደኛው ይህ ነው። ሁለተኛው አገልጋይነት ታዛዥነት ወይም ትህትና ነው። ትህትና ነው፣ ራስን ዝቅ ማድረግ አገልጋይነት ራስን ዝቅ ማድረግ ትህትና፣ ታዛዥነት ነው። ድንግል ማርያም እነሆኝ እግዚአብሔር ባሪያ እንደ ቃል የሆንልኝ ያለውን ነገር ሁሉ ለማድረግ ለመታዘዝ ዝግጁ ነች አለች፣ ዝግጁ ነኝ አለች እመቤታችን። ስለዚህ አገልጋይነት ታዛዥነት ነው። አገልጋይነት ትህትና ነው። ሌላው ደግሞ አገልጋይነት መመረጥ ነው። አገልጋይነት መመረጥ ነው። ማንም እንደፈለገ ሊያገለግል አይችልም። ለክርስቲያኖች የተሰጠ ለካህናት አባቶች የተሰጠ ለመምህራን ወንጌል የተሰጠ ለወንድሞች ለቋናት የተሰጠ ነው አገልግሎት። አምላካችን የሱስ ክርስቶስ ሐዋርያትን አኮ አንትሙ ዘኀረይኩሙኒ አላ አነ ኀረይኩክሙ ወሤምኩክሙ ይላል። ሐዋርያት እናንተ የመረጣችሁኝ እናንተ አይደላችሁም እኔ መረጥኳችሁ እኔ ሾምኳችሁ እንጂ ለምን ለአገልግሎት ለቅዳሴ ለምስጋና መላእክት 24 ሰዓት ቅዱስ ቅዱስ ቅዱስ የሰራዊት ጌታ አሸናፊ እግዚአብሔር እያሉ የሚጠሩትን እግዚአብሔር የሚያመሰግኑትን እግዚአብሔር እንዳገለግሉ አባቶች ተመርጠዋል አባቶች ተሰይመዋል አባቶች ተጠርተዋል ስለዚህ ይህን መረዳት ያስፈልጋል ይህን ማወቅ ያስፈልጋል አገልጋይነት አገልጋይነት መመረጥ መሆኑን፣ የሰው ልጆች በተለያየ መልኩ ለተለያየ ስራ ተመርጠዋል፣ ለተለያየ አገልግሎት ተጠርተዋል። ብዙዎቹ ለመቀደስ፣ ብዙዎቹ ለማስተማር፣ ብዙዎቹ ለመዘመር፣ ብዙዎቹ ለመስጠት፣ ብዙዎቹ ለመጾም፣ ብዙዎቹ ለመጸለይ፣ ብዙዎቹ ለመስገድ፣ ለተለያየ አገልግሎት፣ ለተለያየ ኃላፊነት የሰው ልጆች ተመርጠዋል። ስለዚህ በታማኝነት መገኘት በተሰማሩበት በተሰጠው ጸጋ ሁሉ። የሰው ልጅ ለሰው የተሰጠ የተለያየ ጸጋ አለ። ለእናቶች መውለድ፣ ለአባቶች ደግሞ ማስተማር ተሰጥቷል። ስለዚህ በዚህ ኃላፊነት፣ በዚህ ታማኝነት መገኘት ስለዚህ አገልጋይነት ማለት ፍቅር ነው። አገልጋይነት ማለት ታዛዥነት ነው። አገልጋይነት ማለት ትህትና ነው። አገልጋይነት ማለት መመረጥ ነው። መመረጥን ማወቅ፣ መመረጥን መረዳት እና በዚያ ታም መገኘት ስለመጨረሻው ድረስ መጽናት ይህን ያሰምረና ማለት ነው። ሶስተኛው የመልካም አገልጋይ መገለጫዎች ብዙ ናቸው። የመጀመሪያውና ትልቁ ማንን እንደሚያገለግል ማወቅ ማንን እንደሚያገለግል ማወቅ አንድ አገልጋይ የሚያገለግለው አካል ይኖረዋል የተሰጠው አደራ የተሰጠው ኃላፊነት ይኖረዋል። ስለዚህ ማን ኃላፊነት እንደሰጠውና ለምን እንደሰጠው መረዳት የመጀመሪያውና ትልቁ ዛሬ ላይ በዓለማችን ያሉ ችግሮች የምናያቸው ሰዎች ለመሾም እንጂ ሰዎች ገንዘብ ለማግኘት እንጂ ገንዘብ ካገኙ በኋላ ምን መስራት እንዳለባቸው ብዙዎቹ ያውቁም አያስተውሉ ብዙዎቹ ለመሾም እንጂ ከተሾሙ በኋላ ምን ማስራት እንዳለባቸው ምን ማድረግ እንዳለባቸው አያሰው ነው። የተሾሙለትን ዓላማ የተሾሙለትን ዓላማ ግራ ሲያጋቡት ይታያል። ግራ ሲያጋቡት ይታያል። ነገር ግን አገልጋይነት፣ ሹመት፣ ስልጣን ማለት መታዘዝ እንደሆነ አይተናል። ፍቅር እንደሆነ አይተናል። መመረጥ እንደሆነ አይተናል። ስለዚህ አንድ አገልጋይ መልካም አገልጋይ የሚሆን የተሾመበትን የሾመውን አካል አውቆ ለተሾመለት ዓላማ ጸንቶ ሲገኝ ለዚያ ቁሞ ሲገኝ ለዚያ እስከ ዕለተ ሞቱ ታማኝ ሆኖ ሲገኝ የተለያዩ ዘመን የወለዳቸው ችግሮች ቢኖሩ እንኳን የተለያዩ ወደኋላ የሚያደርጉ ተግዳሮቶች ቢኖሩ እንኳን እነዚያም በጾም በጸሎት ሆኖ መታገልና እነዚያም ማሸነፍ ቀድሞ መገኘት የአንድ አገልጋይ መገለጫው ይሆናል። ስለዚህ በቤተክርስቲያናችን ውስጥ በሃይማኖታችን ውስጥ አገልጋይ አገልጋይ ሲባል እግዚአብሔርን የምንታዘዘ እግዚአብሔር የምናገለግል ነን። ቅዱሳን መላእክት ሃያ አራት ሰዓት ቅዱስ ቅዱስ እያሉ እግዚአብሔር የሚያመሰግናሉ ያገለግላሉ። እኛ ደግሞ አቅማችን በፈቀደው መልኩ ማገልገል ማገልገል መቀደስ የምንችል በመቀደስ ማስተማር የምንችል በማስተማር መዘመር የምንችል በመዘመር መስደድ የምንችል በመስደድ በመሳሰሉት እግዚአብሔርን ማገልገል እና እግዚአብሔር በየትኛውን መንገድ ሹሞና በየትኛውም መንገድ ሀብት ሲሰጠን በዚህ ሀብት ላይ አሰልጥኖና እንድንመፀጉት እንድናበላ እንድናጠጣ እንድናለብስ የታመሙትን እንድንጠይቅ የታሰሩትን ዋስነን እንድናስፈታ ስለዚህ እግዚአብሔር ሾሞናል፣ እንድናገለግለው መርጦናል፣ ስልጣኑን ሰጥቶናል፣ ቁልፉን ሰጥቶናል። ይሄ ከሆነ እግዚአብሔር እንደሚፈልገው አድርጎ ማገልገል፣ ወንጌል እንደምትፈልገው አድርጎ ማገልገል፣ ሰዎችን ወደ ወንጌል ማቅረብ፣ ሰዎችን ወደ ቤተክርስቲያን ማቅረብ፣ ሰዎችን ወደ ንስሐ ማቅረብ ሰዎች የጽድቅ ጎዳና ጠፍቶባቸው ከሆነ ያን የጽድቅ ጎዳና የጽድቅ መንገድ ማሳየት፣ ሰዎች የንስሐ መንገድ ጠፍቶባቸው ከሆነ የንስሐን መንገድ ማሳየት እና ወደ እግዚአብሔር ማቅረብ፣ ሰዎች የመንግሥተ ሰማያት በር ጠፍቷቸው ከሆነ የመንግሥተ ሰማያትን በር ማሳየት። ምክንያቱም ያ የተሾማ አካል ቁልፉ ያለው በስጅ ስለሆነ ማለት ነው። ስለዚህ የአገልጋይ የአንድ መልካም አገልጋይ መገለጫው ማን እንደሚያገለግል አውቆ ያ የሚያገለግለው የሚያገለግለው አካል እንደሚፈልገው አድርጎ ማገልገል፣ እንደሚወደው አድርጎ ማገልገል፣ እንደዚያ እንደሾማ አካል ፈቃድ መኖር። ይሄ የመልካም አገልጋይ አንዱና ትልቁ መገለጫው ነው። ሁለተኛ፣ ኃላፊነት የሚሰማው አገልጋይ መሆን ኃላፊነት የሚሰማው አገልጋይ እንደው ዝም ብሎ ማግበ ወስ ስልጣኑን ገንዘቡንም ሌላውንም ሌላውንም ማግበስ ወስ ሳይሆን ኃላፊነት ለምን ተሾም ምን ይጠበቅ አንተኔ ብሎ ሰርቶ የሚያሰራ መሆን። ሌላው ደግሞ በተሰጠው በተሰጠው አገልግሎት በተሰጠው ሹመት ሁሉ ታና የሆነው መገኘት አምላካችን ኢየሱስ አንተ መልካም ደግ አገልጋይ ደግ ባሪያ በትንሹ ነገር ታምናሃንና በትልቁ ሾመህ አለው ብሎ ሲሾመው እንመለከታለን። ወደ ተሻለው ሹመት ወደ ትልቁ ሹመት ከፍ ሲያደርገው እንመለከታለን። ወደ ጌታ ደስታ ግባ ብሎ ወደ ዘላለማዊ ደስታ ሁሌም ፍጥሮ ወዳለባት ሁልጊዜም ቢሆን በብርሃን እግዚአብሔር ወደምትኖረው ታላቋ ከተማ መንግሥተ ሰማያት እንዳስገባው እንዲገባ እንዳደረገው እንመለከታለን። ይህ ምንድን ነው? ታምኖ በመገኘቱ በየትኛው? በትንሹ በትንሹ ታምኖ ተገኘ። ስለዚህ በትልቁ ሾመሃለሁ። ሌላው ደግሞ ጥበበኛ ሆኖ መገኘት፣ በጥበብ ማስተዳደር፣ በጥበብ መምራት፣ በጥበብ መታዘዝ፣ በጥበብ መስራት። የአንድ ተማኝ አገልጋይ የመልካም አገልጋይ መገለጫው ጥበበኛ መሆን። በሉቃስ ወንጌል ምዕራፍ አስራ ስድስት ቁጥር 8 ላይ የምናገኘው ኃይለ ቃል አለ ይህ ደግ አገልጋይ ይህ ጥበበኛ አገልጋይ ብሎ እግዚአብሔር አገልጋዩን ሲያመሰግነው ኢየሱስ ክርስቶስ እንመለከታለን። እንዲያውም ምን አለ ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው በዚህ ዓለም ጥበበኞች ናቸው። በዚህ ዓለም እየኖሩ በዚህ ዓለም ሰርተው ነግደው ያኛውን ዓለም ያተርፋሉ። በዚህ ዓለም ወልደው ተብደው ለዚያኛው ዓለም ስራ ይሰራሉ በዚያኛው ዓለም በዚህ ዓለም እየኖሩ በዚያኛው ዓለም ቤት ይሰራሉ። በዚያኛው ዓለም ከተማ ይገነባሉ። በዚያኛው ዓለም የተሻለ ነገር ለማግኘት ይጥራሉ፣ ይመኛሉ፣ ያንም ያሳኩታል። በተስፋ ይኖራሉ። ስለዚህ ጥበበኛ መሆን የአንድ መልካም አገልጋይ ደግ አገልጋይ መገለጫዎቹ ማን እንደሚያገለግል አውቆ የሚያገለግለው አካል እንደሚወደው እንደሚፈቅደው አድርጎ ማገልገል ሁለተኛ ደግሞ ኃላፊነት የሚሰማው አገልጋይ መሆን በኃላፊነት ማገልገል። ሶስተኛ በተሰጠው ታምኖ መገኘት እና ታማኝ መሆን። አራተኛ በጥበብ ማገልገል ነው። ስለዚህ የመልካም አገልጋይ መገለጫዎች እነዚህ ናቸው ማለት ነው። ስለዚህ እኛ ሁላችንም አገልጋዮች ነን፣ አገልግሎት አለን፣ ሁላችንም ስራ አለን እግዚአብሔር በአንድም በሌላ መልኩ እንድናገለግለው መርጦናን ወዶ ፈጥሮናን ከፈጠረን አይምሮ ጠባይ ሰጥቶናን አይምሮ መንፈሳዊ ሰጥቶናን። ስለዚህ በዚህ ሁሉ ታምኖ ማገልገልና እንዲሁ ደግሞ ፍጹም እረፍት ፍጹም ደስታ የሆነች መንግስቱን እንድንወርስ መሆን ተኛ ተክርስቲያኖች ጠበቃ ማለት ነው ባጭሩ። ሶስቱ ጥያቄዎች እነዚህን ይመስላሉ። ብዙ ትምህርት አላቸው፣ ብዙ ገለጻ አላቸው። ነገር ግን ከሰዓታችን አንጻር በዚህ መልኩ እንጨርሳለን። እስካሁን ባለው ይበቃናል ማለት ነው። ስለዚህ ክርስቲያኖች ሁላችሁም የዚህ ቻናል ቤተሰቦች የሆናችሁ ማንኛችሁም ሁላችሁ ጥሩ ነገር መስራት ጥሩ ነገር ማድረግ የሰው ልጅ ጥሩን እንዲሰራ የሰው ልጅ መልካም እንዲያደርግ ነውና የተፈጠረ። ሁላችንም ጾሮ አድርገን መልካም ስራ ሰርተን እንደ ገብርኄር እንደ ገብር ምዕመን የተሻለች ርስቱን የተሻለች ደስታውን መንግስተ ሰማያት እንድኖርስ አምላካችን ይፍጠርልን። ይቆየን።